ፍቅረኛ አጣሁ ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ቤት የምታጠቅሩት፣ አንጀት የምትልጡት፣ እርዝ የምትጠጡት። በማለዳና በከሰዓት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ ይቆረጣችሁት። ዘላለም በማይለወጥ ፍቅር ወድጃ ያላችሁ አትሰሙ። ወረተኞችን እያፈቀራችሁ እኮ ነው መከራ የበላችሁት። ስትሰጧቸው ሚቀበሉ ሚሰጡ፣ ሚስታሳሱ፣ ሚጠሉ በጊቭ ኤንድ ቴ የሚፋቀሩ ሰዎችን እያሰባችሁ እኮ ነው ጭርምት ቁርምት ያላችሁ። አፍቃሪ አምላክ ላይ እያለህ እንዴት አድርገ ጨክነህ ራስን ትጠላለህ። ስለ አንተ ፍቅር የተሰቀለልህ እያለ አንተ ምን ብሎ ወጣት ትንጠለጠላለህ? ህይወት ሊሰጥህ የሞተ እያለ አንተ ለማን ህይወት ብለት ነው ራስህን የምትገለው? አንተ እኮ የእሱን ዋጋ ቢስ ነኝ ብሎ መቁጠር የጀመረ ወጣት ብዙ ነው። ያሳዝናል። እጅግ ታላቅ ዋጋ እኮ ተለጥፎብናል። ታገሱ፣ ጠብቁት። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ እንዲሰማህን ያደረገው ሞት ችግር ፈቶ አያውቅም። አንተ ነው የሚፈታ። ራስህን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነውና ሚያጠ ተጠፋው ወንድሜ ሆይ፣ እህቴ ሆይ፣ ጋሼ አባባ ራሳችሁን ሳይሆን ችግራችሁን ለማጥፋት ተነሱ። ራስህን የምታጠፋው የመጨረሻው ኃጢአት እንደሆነ አታውቅም። አንተ ብትኖር የትኛውንም ኃጢአት ንስሐ ትገባ። አንተ ቅሌለግ እንዴ? ንስሐ ትገባብሃል። አለሙ ጭልም ብሎብሃል። እንግዲያውስ ወደ ብርሃናት ጌታ ዘወር ስላላልክ ይሆን? ዘወር በል ጨለማ ውስጥ ከሆንክ ነው። ሶስት ውስጥ ካለ እውነት ነው ይጨልምብሃል። ይህቺን አለም ላይ ከተጣበ እውነት ነው ይጨልምብሃል፣ እሱ ሲሄድ። ዝናና አድናቆት ላይ ከተኛሽ እውነት ነው ይጨልምብሻል፣ እሱን ካጣሽ። ወደ ብርሃናት ጌታ ዞር ካላችሁ ግን ይበራላችኋል። ወጀብ ና አውሎውን አትፈሩም። ተራሮች ወደ ባህር ልብ ቢገቡ አትሰጉም። ወደ ብርሃን ዞር። ጨለማ ምትሆንብህ ጨለማ ውስጥ ስለ ቆምክ እንዳይሆን ወንድሜ፣ ወደ ብርሃኑ ወጣ። ጨለማ አይጨለምም። በእርሱ ዘንድ ጨለማ የለም። ዓለሙ ሁሉ ጾት፣ ለምን ይሰማሃል? ብዙ ጊዜ እንዲህ አይነት ሀሳቦች ናቸው ሰዎች ኑሯቸውን፣ ህይወታቸውን እንዲጠሉ እዚያ እርምጃ እንዲወስዱ የሚያስገድዳቸው። እኔና አንተን እያየ ብቻ ነው እንደተጠላላን የምትቆጥረው። አንተን የሚወድህ ስንት ጉባኤ አለ መሰል? እንደ ደመና ዙሪያህን የከበቡ መላእክት እኮ አሉልህ። እንደ ደመና ዙሪያችንን የከበቡን ምስክሮች አሉልን ይላል። አንተ ላይ አይናቸውን የጣሉ የሰማያዊቷ ቤተ ክርስቲያን ጉባኤ እኔና አንተን ይፈልጋሉ። እነሱ ሳይታዩ ሲቀሩ ነው ሆድ የሚመስል መልአክ እኮ አለላህ፣ አጠገብ ነዋ። ሚካኤል መልአክሙ፣ እነሆ መልአካችሁ ሚካኤል ይላል። መልአክ እኮ አለላችሁ፣ አጠገባችሁ አንተ አታየው ይሆናል። በጣም እየወደደ በጣም እያፈቀረህ፣ ከፊት ከፊት እየቀደመልህ፣ ዳገቱን ሜዳ ተርዋውጡን የሚገለድልልህ፣ እሾሁን የሚያነሳልህ፣ አንተ አታየውም እንጂ የሚወድህ ከአንተ ጋር ነው።